ለሊቨርፑሎች የውድድር ዘመናቸውን ለማዳን ትክክለኛው ጊዜ አሁን ነው። ሊቨርፑል በተከታታይ አምስት ጨዋታዎች ላይ አሸንፎ የውድድር ዓመቱን ቢጀምርም፣ ከዛ በኋላ ግን ክለቡ ተከታታይ ሽንፈቶች እያጋጠሙት ይገኛሉ። ምናልባትም በአንዳንድ ጨዋታዎች ላይ ወደ አሸናፊነት የተመለሰባቸው የጨዋታ መርሃ ግብሮች ነበሩ። ነገር ግን ከዛ በኋላ ከኢንተርናሽናል ብሬክ በፊት በነበረው የጨዋታ መርሃ ግብር በማንቸስተር ሲቲ ተሸንፈው የኢንተርናሽናል ብሬኩን ተጫዋቾቻቸውን ወደ ብሔራዊ ቡድን ጨዋታዎች ልከዋል ማለት ነው። አሁን ሊቨርፑል ወሳኝ የሆኑትን የጨዋታ መርሃ ግብሮች ከኢንተርናሽናል ብሬክ መልስ የሚያከናውን ይሆናል። በዚህ ሳምንትም በነገ እለት እጅግ በጣም በጉጉት የሚጠበቀውን ጨዋታቸውን ከኖቲንግሃም ፎረስት ጋር የሚያከናውን ይሆናል። በባለፈው ዓመት ሊቨርፑል ከኖቲንግሃም ፎረስት ሙሉ ሶስት ነጥብ ይዞ መውጣት አልቻለም። በመጀመሪያው ጨዋታ በአንፊልድ ሮድ ካሉም ሆድሰን ኦዶይ በአስቆጠራት ብቸኛ ጎል አንድ ለባዶ ተሸንፈው ነበር። በሁለተኛው ዙር ጨዋታ ሲቲ ግራውንድ ላይ አቻን የተለያዩት አንድ ነጥብ ይዞ ሊቨርፑል ወጥቷል። ነገር ግን ሙሉ ሶስት ነጥብ ማግኘት አልቻለም። ስለዚህ ከከባድ ተጋጣሚ ጋር ነገ ሊቨርፑል ጨዋታውን የሚያከናውን ይሆናል ማለት ነው። በዚህ ጨዋታ ላይ ሊቨርፑሎች ወደ አሸናፊነት ይመለሳሉ ወይ፣ ጥሩ ብቃታቸውን ያሳያሉ? ከዚህ ባለፈስ ኖቲንግሃም ፎረስት በዚህ ጨዋታ ላይ ምን አይነት አቀራረብ ይዞ ሊመጣ ይችላል? አሰልጣኝ አርነ ስሎት ቡድናቸው በጉዳት እየታመሰ መሆኑን ተከትሎ ምን አይነት አማራጮችን ሊከተሉ ይችላሉ? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋራ አብራችሁ ከቆያችሁ የምንነግራችሁ ይሆናል ማለት ነው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውዴ ቻናላችን አድማጭ ተመልካቾቻችን እንዴት ናችሁልን? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ እና እንደዚህ አይነት ዝግጅቶች ቶሎ ቶሎ እንዲደርሷችሁ የምትፈልጉ ከሆነ የዩቲዩብ ገጹን ሰብስክራይብ በማድረግ እና የሪውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ዩቲዩብ ደግሞ የእናንተን ላይክ ማድረግ በብዛት ይፈልጋል። ስለዚህ ፕሮግራሙን የምትከታተሉ አድማጮቻችን በሙሉ ፕሮግራሙን ስትጀምሩ ላይክ በማድረግ ጀምሩ። ለእናንተ የሶስት ሰከንድ ስራ ነው። አልጎሪዝሙ ደግሞ እኛም በጣም ይጠቅመናል። የእናንተ ላይክ በመመልከት ፕሮግራሙን ለብዙ የእግር ኳስ ተመልካቾች ያዳርሰዋል። ስለዚህ ፕሮግራሙን ላይክ በማድረግ ጀምሩ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ የእንግሊዝ ፕሪሚየር ሊግ ከኢንተርናሽናል ብሬክ መልስ ሲመለስ ሌላኛው እጅግ በጣም ተጠባቂ ጨዋታ ነገ ምሽት 12 ሰዓት ላይ የሚደረገው የሊቨርፑልና የኖቲንግሃም ፎረስት ጨዋታ ይሆናል ማለት ነው። ይሄ ጨዋታ እንግዲህ ምናልባትም የሊቨርፑልን የውድድር ዓመት ከሚወስኑና ሊቨርፑል ሲዝኑን ለማዳን ከሚያደረጋቸው ጨዋታዎች መካከል አንደኛው ጨዋታ ነው። እስካሁን ድረስ በሊጉ 25 ፐርሰንት ወይም 26 በመቶ የሚሆኑ ጨዋታዎችን ተመልክተናል። እስካሁን ድረስ የነበሩት ጀስት እንደ ቅምሻ ያክል የተመለከትናቸው ናቸው ነበሩ። የመጀመሪያዎቹ 11 ጨዋታዎች እንደው እከሌ የሚባለው ቡድን ዋንጫ ያነሳል፣ እከሌ የሚባለው ቡድን ለቶፕ ፎር ይፎካከራል፣ እከሌ ደግሞ ለዩሮፓ መድረኮች ለዩሮፒያን ሊግ ለኮንፈረንስ ሊግ ለመጫወት ጥረት ያደርጋል የምንልባቸው ጨዋታዎች አልነበሩም። ጀስት ፍንጭ የተመለከትንባቸው ብቻ ናቸው። እና በነዚህ በተመለከትናቸው ናቸው ፍንጮች ለምሳሌ አርሰናል የዋንጫ ኮስተር ያለ ቡድን መሆኑን ተመልክተናል። እንዲሁ ደግሞ ቼልሲ እና ማንቸስተር ሲቲ ለዋንጫ ተፎካካሪ ሆኖ እንደሚቀርቡ ፍንጮችን አይተናል። በአንጻሩ ደግሞ ማንቸስተር ዩናይትድ የተወሰኑ መሻሻሎችን ማድረጉን አይተናል። ሊቨርፑል ግን ምናልባትም ከአምነው በጣም ፐርፎርማንሱ መውረዱን የተመለከትንባቸው አስራ አንድ ጨዋታዎችን ተመልክተናል። አሁን ከዚህ በኋላ የሚመጡት ሳምንታት ግን በትክክል ሲዝኑ መጨረሻ ላይ የሚሆነውን ነገር እያንዳንዱን ምስል ቁልጭ አድርገው የሚያሳዩ ይሆናሉ ማለት ነው እና ሊቨርፑል ነገ እንግዲህ በሜዳው ኖቲንግሃም ፎረስትን የሚያስተናግድበት ጨዋታ አንዱ እጅግ በጣም በጉጉት የሚጠበቀው የጨዋታ መርሃ ግብር ይሆናል እና የዘንድሮ ድራመድ ደግሞ ለዚህ ቡድን ቀላል ሆኖ አልተገኘም። በተከታታይ ጨዋታዎች ላይ ክለቡ እየተሸነፈ መምጣቱ፣ ውጤት ማጣቱ ብዙ አስቸጋሪ ነገሮች እንዲመጡም ጭምር አድርገዋል እና ከእንደዚህ አይነት ነገሮች ጋር ደግሞ ተያይዞ ምን አይነት ምክንያቶች ሊሰጡ ይችላሉ የሚሉ ነገሮችንም ስናነሳ እንዲህ አይነት ተጠባቂ የሚባሉ ጨዋታዎች ላይ ማሸነፍ ሶስት ነጥብ ይዞ መውጣት ምንም ለድርድር የማይቀርብና ምናልባትም ደግሞ ወደ መሪዎቹ ቡድኖች ለመጠጋት የሚያስፈልግ ከሆነ እነዚህን ጨዋታዎች ማሸነፍ እጅግ በጣም አስፈላጊና መሰረታዊ ነገር ይሆናል። ለዛ ነው አሰልጣኙ አርነ ስሎት የዋንጫን ጉዳይ በተመለከተም ጥያቄ ሲቀርብላቸው ነበር እና እሳቸው ግን አይ አሁን እንኳን ስለ ዋንጫ ፉክክርም ለማውራት ዋንጫ ስለማንሳትም ለማሰብ ጊዜው አይደለም ብለው ሲናገሩ ነበር። ምክንያቱም አሁን እንግዲህ፣ በስምንት ነጥብ ልዩነት ነው ከመሪው አርሰናል እርቀው የተቀመጡት። ስምንተኛ ደረጃ ላይ ተቀምጠዋል። አምና ሊቨርፑል በዚህ ደረጃ ላይ አልነበረም፣ ተቀምጦ የነበረው አንደኛ ደረጃ ላይ ነበር። ዘንድሮ ግን ከደረጃው በጣም ወርዷል እና ምናልባት የውድድር አመቱ ሲጀመር ሊቨርፑል ስምንተኛ ደረጃ ላይ በ12ኛው ሳምንት ይቀመጣሉ የሚባል ለብዙዎቻችንም ለመገመት እጅግ በጣም አስቸጋሪ ሊሆን ይችል ነበር። ግን ብናምንም ባናምንም ሊቨርፑል አሁን ቶፕ ፎር ውስጥም የለም ቶፕ ሲክስ ውስጥም የለም ከመሪው የደረጃ ሰንጠረዥ አናት ላይም አልተቀመጠም። እና ጨዋታው ለሊቨርፑል ከዚህ በኋላ ክለቡን ለማከም ሕመሙን ለማሻር እያንዳንዱ ጨዋታዎች ላይ ማሸነፍ ይጠበቅበታል። እስከ ቦክሲንግ ዴይ ድረስ ደግሞ በዚ አይነት መንገድ የማይጓዝ ከሆነ በጣም ነገሮች አስቸጋሪ ሊሆኑ ይችላሉ። እንግዲህ ኦፕታ ሱፐር ኮምፒውተር ለሊቨርፑል 71.1 ፐርሰንት የማሸነፍ ቅድመ ግምትን ሰጥቷል። ነገር ግን በባለፈው አመት ደግሞ ኖቲንግሃም ፎረስት አራት ነጥብ ከሊቨርፑል የወሰደ ቡድን መሆኑን መርሳት የለብንም። በመጀመሪያው ጨዋታ ላይ መግቢያ ላይ እንዳነሳሁት ሊቨርፑልን አሸንፈዋል። እንዲሁ ደግሞ በሁለተኛው ዙር ጨዋታ ላይ አቻ ተለያይቷል። ምናልባትም በደርሶ መልስ በሊቨርፑል ያልተሸነፈ ክለብ ማን ነው ብለን ካልን ኖቲንግሃም ፎረስትን ልናነሳ እንችላለን እና ይህንኛው ጨዋታ ላይም ለሊቨርፑል ከባድ ተጋጣሚ ሆኖ ሊቀርብ እንደሚችል መገመት ብዙም የሚከብድ አይሆንም። በእርግጥ ዘንድሮ ኖቲንግሃም ፎረስት ጥሩ ጊዜን እያሳለፈ አይደለም። የሚገኙ ብዙ አሰልጣኞችን ቀያይሯል። የሆነ ጊዜ ላይ ሲዝኑ ሲጀመር ኑኖ ስፕሪቶ ሳንቶ የቡድኑ አሰልጣኝ ነበሩ። ከዛ ከኑኖ የስፕሪቶ ሳንቶ በመቀጠል ደግሞ አሰልጣኝ አንጅ ፖስቴኮግሉ የዚህ ቡድን አሰልጣኝ ሆኖ ተመልክተናል። እሳቸው ደግሞ 39 ቀን ብቻ ነበር የቆዩት። አሁን ደግሞ ሲያንዳይች ቡድኑ አሰልጣኝ ሆነዋል እና እንግዲህ ቡድኑ በ9 ነጥብና በ10 የግብዳ 19ኛ ደረጃ ላይ ነው የተቀመጠው እና በቀጣዮቹ የጨዋታ መርሃ ግብሮች ላይ ክለቡ በምን አይነት ውጤታማነት ሊቀጥል ይችላል የሚለውን ነገር እንመለከታለን። ግን ኖቲንግሃም ደግሞ ዘንድሮ ከግምታችንም በተቃራኒ የሆነባቸው ጨዋታዎች አሉ። ለምሳሌ ከማንቸስተር ዩናይትድ ጋር በተደረገው ጨዋታ ላይ ማንቸስተር ዩናይትድን የፈተኑበትን ሁኔታ ተመልክተናል። ምናልባት እስከ መጨረሻው ደቂቃ ድረስ ሶስት ነጥብ ይዘው ለመውጣት እጅግ በከፍተኛ ሁኔታ ፋይት ሲያደርጉ ሲታገሉ ጭምር ነበር እየተመለከት ነው። ይሄ ክለቡ በተለይም በአንዳንድ ትልልቅ ጨዋታዎች ላይ እንዴት ተፎካካሪ ሆኖ ሊቀርብ እንደሚችል የሚያሳይ ነው። ከዚህ በተጨማሪ ደግሞ የቡድኑ አሰልጣኝ ሲያንዳይች ይህንን ቡድን ለመቀየር በሚያደርጉት ጥረት ውስጥ ምናልባት ከዚህ ቀደም በርንሌን ሲያሰለጥኑ ምን አይነት አቅም እንደነበራቸው ይታወቃል። ቡድኑን በተደጋጋሚ ጊዜ ከሞረድ ሲያተርፉት ነበረና አሁንም ይህንን ቡድን እንደገና ከሞረድ ለመታደግ ትክክለኛው ሰው እሳቸው እንደሆኑ አንዳንድ ሰዎች ይናገራሉ። እና እንዲህ አይነቶቹ አመኔታዎች በመጨረሻም ወደ የትኛው መንገድ ይዟቸው ሊመጣ ይችላል የሚለውን ነገር በደንብ መመልከት አስፈላጊ ጉዳይ ነው የሚሆነው። ሲያንዳይች ግን ለዚህ ቡድን ጥሩ ጊዜን ማሳለፍ እንደሚችሉ እና ደግሞ ቡድኑን ከዚህ ከወራጅ ቀጠና ስጋት በማውጣት ቢያንስ የተደላደለ ቦታ ላይ እንዲቀመጥ የማድረግ አቅም እንዳላቸው በርካቶች ይናገራሉ እና ሲያንዳይችም በተለይ ከዚህ ጨዋታ አስቀድሞ የነበራቸው አስተያየት ይህንን የሚገልጽ ነው። በባለፈው ዓመት ሊቨርፑል አንድ ለባዶ በሆነ ውጤት እንግዲህ የተሸነፈበት ጨዋታ በጣም አስቸጋሪ በሚባል ምሽት ላይ ያውም ሊቨርፑል የበላይነት በወሰደበት በተከታታይ ጨዋታዎች ላይ ደግሞ ሊቨርፑል ጥሩ ከነበረበት ጊዜ በኋላ ነው የተሸነፈው። ምናልባት ነገ ሊቨርፑል አንፊልድ ሮድ ላይ በድጋሚ የሚሸነፍ ከሆነ በኖቲንግሃም ፎረስት ከ1963 በኋላ ማለትም ከ62 ዓመት በኋላ ለመጀመሪያ ጊዜ ባክቱ ባክ አንፊልድ ሮድ ላይ በኖቲንግሃም ፎረስት የሚሸነፍ ይሆናል ማለት ነው እና አሰልጣኝ ሲያንዳይችም ጨዋታው ከመጀመሩ አስቀድሞ እኔ እንደማስበው ከሆነ በራሳችን እርግጠኝነት ሊኖረንና በራስ መተማመን ሊኖረን ይገባል፣ አለበለዚያ እንደዚያንን ነገሮችን ውጤት ማምጣት በጣም አስቸጋሪ ነገር ነው ብለው ሲናገሩ ነበር እና በጥሩ መንገድ መከላከል ከዛ ደግሞ ሜዳ ላይ የተሻለውን ፐርፎርማንስ ለማሳየት መሞከር፣ ሶስት ነጥብ ይዞላቸው ሊመጣ እንደሚችል እኛ አሰልጣኝ እንግዲህ አሴታቸውን ሰጥተዋል። እና ጨዋታው በጣም አስቸጋሪ ሊሆን እንደሚችልም ጭምር ነው አሰልጣኙ የተናገሩት። እና ይሄ ጨዋታ ለኖቲንግሃም ፎረስትም ለሊቨርፑልም እጅግ በጣም ከባድ ጨዋታ ነው የሚሆነው። የሊቨርፑሉ ተጫዋች ኡጎ ኤኪቲኬ ከሊቨርፑል ዌብሳይት ጋር በነበረው ቆይታ ጨዋታው አስቸጋሪ ሊሆን እንደሚችል መናገር ይቻላል። ቀላል የሚባል ጨዋታ የለም። ከኢንተርናሽናል ብሬክ በፊት ምን አይነት ከባባድ ጨዋታዎች እንደነበሩ ተመልክተናል የሚል ሀሳብ ሰጥቷል። እና አሁንም በህብረትና በጋራ በመቆም ውጤት ለማምጣት መስራት እንፈልጋለን። ከዚህ በኋላ በጣም የተጨናነቀ ቢዚ ሳምንታትን እናሳልፋለን፣ ነገር ግን በዚህ ቡድን በጣም እርግጠኛ ነኝ። የሆኑ ነገሮችን ማሻሻልና ጨዋታዎችን ማሸነፍ ወደ ማሸነፍ ሞመንተም መምጣትና መሻሻል እንችላለን፣ የሚል ሀሳብ ሰጥቷል። እና እንግዲህ እዚህ ጨዋታ ላይ በደንብ ወደ ውጤታማ ለ ለመምጣት ጥረት እንደሚያደረጉ የቡድኑ ተጫዋች ኡጎ ኪቲኬ ተናግሯል። እዚህ ጨዋታ ላይ የሚጠበቁ አንኳር ጉዳዮች አሉ። የመጀመሪያው የሚጠበቀው ጉዳይ የሞሳላ ነገ የሚያስመዘግበው አዲስ ቁጥር ነው። ሞሳላ እንግዲህ ሶስት መቶኛ የእንግሊዝ ፕሪሚየር ሊግ ጨዋታውን በነገው እለት በሊቨርፑል መለያ የሚያደርግ ይሆናል። እኔ ሁልጊዜም ስለ ሞሳላ እንደምናገረው ሞሳላ አንድ ዝቅተኛ ደረጃ ላይ የሚቀመጥ ወይ አቬሬጅ የሚባል ተጫዋች ሳይሆን የፕሪምየር ሊጉ ሌጀንድ የሊቨርፑል ሌጀንድ የሆነ ተጫዋች ነው። ስለዚህ ስለ አንድ ትልቅ የሊቨርፑል ተጫዋች እያወራን እንደሆነ እዚህ ጋር ልብ ማለት ይጠበቅብናል። ሶስት መቶኛ ጨዋታውን ነው የሚያከናውነው። በዚህም እንግዲህ አምስተኛው ተጫዋች መሆን ችሏል። ሶስት ዲጂት ላይ መድረስ የቻለ ተጫዋች ጄሚ ካራገር አምስት መቶ ስምንት ጨዋታዎችን አድርጓል። ስቴቨን ጄራርድ አምስት መቶ አራት፣ ጆርዳን ሄንደርሰን ሶስት መቶ ስልሳ ሳሚ ሃይፒያ 318 ጨዋታዎችን አድርገዋል። አሁን ሞሳላ እንግዲህ አምስተኛው ተጫዋች ሆናል እንደዚህ አይነት ፊገር ላይ በመድረስ 300ኛ ጨዋታውን በማከናወን ከዛ በተጨማሪ 276 የጎል አስተዋጽኦዎች አሉት። 188 ጎሎችን አስቆጥሯል፣ 88 አሲስቶችን ማድረግ ችሏል። ይሄም ከዋይኒ ማርክ ሮኒ ጋር እኩል እንዲሆን ያደርገዋል። ምናልባት በዚህኛው ጨዋታ ላይ በኖቲንጋም ፎረስቱ ጨዋታ ላይ አንድ ጎል የሚያስቆጥር ወይም አንድ አሲስት የሚያደርግ ከሆነ የዋይኒ ማርክ ሩኒን ሪከርድ የሚሰብር ይሆናል 277ኛ የጎል አስተዋጽኦን በማስመዝገም ማለት ነው ስለዚህ ጨዋታው ላይ ሞሳላ በደንብ ራሱን የሚያሳይበትና ራሱን የሚያንጸባርቅበት ስለሚሆን የጨዋታ መርሃ ግብሩ ለሞሳላም ትርጉም የሚኖረው ነው በዛ ላይ ሶስት መቶኛ ጨዋታውን በፕሪሚየር ሊግ ብቻ ይሄ እንግዲህ ቻምፒንስ ሊግ ኤፌ ካፕ ከአረቦ ካፕን አይጨምርም ወይ ሌሎች ውድድሮችን አይጨምርም በፕሪሚየር ሊግ ብቻ ነው እነዚህን ጨዋታዎች ተጫዋቹ ማድረግ የቻለው ና ለተጫዋቹ በጣም ትልቅ ቁጥር መሆኑን ማንሳት ይኖርብናል። እና እዚህ ጨዋታ ላይ እንግዲህ ሞሳላ አሲስት ያረጓል ያረጋል ወይስ ጎል ያስቆጥራል ወይ የሚለው ነገር በጣም የሚጠበቅ ጉዳይ ይሆናል ማለት ነው። ከዚህ ባለፈ ግን አሰልጣኙ እንደተናገሩት ከሆነ እንግዲህ ጀረሚ ፍሪምፖንግ በጉዳት ምክንያት ከሜዳ ይርቃል፣ ኮነር ብራድሊም ለተወሰኑ ሳምንታት ሜዳ ላይ አይኖርም። በተለይ የሁለቱ ተጫዋቾች ጉዳት ለሊቨርፑል በጣም አሳሳቢ ነው እና ዶሚኒክ ሶቦዝ ላይ ነው እንግዲህ በዚህ ጨዋታ ላይ ራይት ባክ ቦታ ላይ ሲጫወት የምንመለከተው ወይም የቀኝ ተመላላሽ ሆኖ ሲጀምር የምናየው ይህንን ተጫዋች ነው። እኔ ዶሚኒክ ሶቦዝ ላይ በቦታው ወይም ተፈጥሯዊ በሆነ ቦታው ሲጫወት በጣም ጥሩ ፐርፎርማንስ እንዳለው ይሰማኛል። በእርግጥ በቀኙ ቦታ ላይም ሲጫወት ጥሩ ነው። ለምሳሌ በአርሰናሉ ጨዋታ ላይ በቀኙ መስመር ላይ ሲጫወት ነው ያየ ነው የቅጣት ምት ጎል ማስቆጠር ችሏል። ነገ ደግሞ ዶሚኒክ ሶቦዝ ላይን በምን አይነት ሜንታሊቲ ልናየው እንችላለን እንግዲህ ባለፈው ከአየርላንድ ጋር በተደረገው ጨዋታ ሶቦዝላይ እንደዛ ሲደሰት ከቆየ በኋላ ከቡድን አጋሮቹ ጋር ነገር ግን በዘጠና ስድስተኛው ደቂቃ በተቆጠረባቸው ጎል ነው ከዓለም ዋንጫ ፕሌኦፍ ውጭ መሆናቸው የተረጋገጠው እና በጣም ሐዘን ውስጥ ሆኖ ተክዞ ነበር ዶሚኒክ ሶቦዝላይ ነው የተመለከት ነው እና ነገ በምን አይነት ስሜት ያውም ያለ ቦታው ሊጫወት ይችላል የሚለው ጉዳይ ይጠበቃል። ያው የመሀል ሜዳው ባትል የሚጠበቅ ነው እንግዲህ በተለይም በሊቨርፑል በኩል ሶቦስላይ አለመኖሩን ተከትሎ ወደ ቀኙ መውጣቱን ተከትሎ የቀኝ ተመላላሽ መሆኑን ተከትሎ አሰልጣኙ ማንን ሊያጫውቱ ይችላሉ እዚህ መሀል ሜዳው ላይ የሚለውን ነገር እንጠብቃለን። ማካሊስተር፣ ሪያን ግራቨንበርች እዚህ ቦታ ላይ በቋሚነት ሊጀምሩ ይችላሉ ተብለው ከሚጠበቁ ተጫዋቾች መካከል የሚጠቀሱት ናቸው። ከዛ ደግሞ አሰልጣኙ ሌሎች የሚወስዷቸው አማራጮች እንዳሉ ሆነ፣ ፍሎሪያን ቪርትዝ ጉዳት አጋጥሞታል ብለዋል። በእርግጥ ጉዳቱ ከበድ ያለ አይደለም ነገር ግን በዚህ ጨዋታ ላይ ወደ ሜዳ አይገባም ብለዋል። ስለዚህ አሰልጣኙ የፍሎሪያን ቬትስን ቦታ በአግባቡ መሸፈንና እንዲሁ ያንን ቦታ መተካት ይጠበቅባቸዋል ማለት ነው እና ይህ በጣም የሚጠበቀው ጉዳይ ነው። ከዛ ውጭ ግን በኖቲንግሃም ፎረስት በኩል በጣም በትኩረት የሚጠበቀውና ሊቨርፑሎች ትኩረት ሊያደርጉበት የሚገባው ተጫዋች ሞርጋን ጊብስ ዋይት ነው። እንግዲህ ሞርጋን ጊብስ ዋይት በባለፉት ሁለት የፕሪሚየር ሊግ ጨዋታዎች ላይ እንደዚሁ ጎሎችን ማያስቆጠር ችሏል። ምናልባት በቀዳሚው ጨዋታ ላይ ጎል ማስቆጠር ከቻለ በሶስት ተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ጎሎችን በማስቆጠር በእግር ኳስ ዘመኑ ለመጀመሪያ ጊዜ አዲስ ታሪክ የሚያስመዘግብ ይሆናል ማለት ነው እና በጣም ሊቨርፑሎች ሊጠብቁት የሚገባ ተጫዋች ነው ማለት ይቻላል። እንግዲህ ተጫዋቹ አሁን ባለው ሁኔታ በተለይም በኖቲንግሃም ፎረስት ከማጥቃት ሂደት ጋር ብዙ እምነት የሚጣልበት ተጫዋች ነው። እነና ሆርሶን ወደ ያሉ ተጫዋቾችም እንደዚሁም የሚጠበቁ ይሆናሉ እና ይሄ ጨዋታ ለሞርጋን ጊብስ ዋይትም በጣም ትልቅ የሆነ የጨዋታ መርሃ ግብር ነው። እንግዲህ ተጫዋቹ እስካሁን ባለው ኬሪሩ ብንመለከት ማለት ነው ሞርጋን ጊብስ ዋይት በፕሪምየር ሊጉ ያስቆጠራቸው ጎሎች አሉ። እንግዲህ ነገ ሀያኛ ጎሉን ደግሞ በፕሪምየር ሊጉ ስንል ያው የፕሪምየር ሊግ ተሳትፎውን በተመለከተ ማለት ነው፣ በዚህ ዓመት ብቻ አይደለም። እንግዲህ ያንን ማስቆጠር የሚችል ከሆነ አራተኛው ተጫዋች መሆን ይችላል ማለት ነው። የዚህ ቡድን ተጫዋች በመሆን ከዚህ ቀደም እንግዲህ ቴሪክ ትሪስ፣ እንዲሁ ደግሞ ውድ ብሪያን ሮይ እና ስቴፋን ኮሊሞር በዚህ ቁጥር ውስጥ የተመዘገቡ ተጫዋቾች ናቸው። እነዚህ ሶስቱ ተጫዋቾች እና አሁን ደግሞ ይሄኛው ተጫዋች ጎል ማስቆጠር የሚችል ከሆነ ሌላ ጥሩ ሪከርድ የሚያስመዘግብ ይሆናል። በባለፉት ጨዋታዎች ላይ ጥሩ ጎሎችን ሲያስቆጥር ነበር። ነገ የሊቨርፑል የተከላካይ መስመር ይህንን ተጫዋች የማስቆም ኃላፊነት ይኖርበታል ወይም ደግሞ ይጠበቅበታል ማለት ነው። እና የጨዋታው ምሽት የበለጠ ተጠባቂ የሚያደርገው የሞርጋን ጊብስዋይት ፐርፎርማንስ እና የሞርጋን ጊብ ሷይት የጫዋት ሂደት ጉዳይ ነው። እንግዲህ ከኖቲንግሃም ፎረስት ጋር ተያይዞ በጉዳት ምክንያት የነበሩ ተጫዋቾች ነበሩ። ክሪስ ውድ፣ ኦሌግዛንደር ዘንቼንኮ ወደ ሜዳ ለመመለስ ተቃርበዋል ተብሏል። በዚህ ጨዋታ ላይ አሰልጣኙ ሊያሰልፏቸው ይችላሉ። ኦላ አይና እና ዳግላስ ሉዊዝ ግን በዚህ ጨዋታ ላይ እንደማይኖሩ የወጡ ሪፖርቶች እና መረጃዎች ያሳያሉ። አሊሰን ቤከር በነገው ጨዋታ ላይ ለመሰለፍ ዝግጁ ነው፣ ጨዋታውን በቋሚነት ለመጀመር እንግዲህ ከሳምንታት ጉዳት በኋላ አሊሰን ቤከር ወደ ሜዳ የሚመለስ ይሆናል። እንደምታውቁት ጆርጂ ማማርዳሽቪሊ ነበረ እዚህ ቦታ ላይ ቀዳዳዎችን ሲደፍን የነበረው። አሁን አሊሰን ቤከር ዝግጁ ነው። አሰልጣኙ የሚያሰልፉት ከሆነ እንመለከታለን። ያው የሚያሰልፉበት እድል በጣም ዝግጁ ነው፣ በጣም ሰፊ ነው፣ ለጨዋታው ዝግጁ የሚሆን ከሆነ ስለዚህ እነዚህን ሁኔታዎች እንመለከታለን። ሌሌ ለሊቨርፑል ግን ጨዋታውን ማሸነፍ እጅግ በጣም አስፈላጊና ወሳኝ ይሆናል። ምክንያቱም ሊቨርፑል ደረጃውን ማሻሻል አለበት። ምናልባትም በዚህ ጨዋታ ላይ ነጥብ ማያገኝ ከሆነ ሪስኮቹ በጣም ሰፊ ናቸው። አሁን 18 ነጥብ የያዙ አምስት ቡድኖች አሉ ቶተንሃም 18 አስቶንቪላ 18 ማንቸስተር ዩናይትድ፣ ሊቨርፑል እና ቦርንመዝ ከአምስተኛ እስከ ዘጠነኛ ደረጃ የሚገኙ ቡድኖች እኩል 18 18 ነጥቦችን የያዙ ቡድኖች ናቸው። እና ኢቨን ክሪስታል ፓላስ አስረኛ ደረጃ የሚገኘው 17 ብራይተን እና ብሬንትፎርድ 12 ኤቨርተን 15 ነጥቦችን ነው የያዙት። ስለዚህ ኤቨርተን እንኳን ቢያሸንፍ ሊቨርፑልን ወደታች ዝቅ ማድረግ ይችላል እና ጨዋታው ለቀያዮቹ ለባለሜዳዎቹ ሊቨርፑሎች እጅግ በጣም ወሳኝ ነው የምንለው በምክንያት ነው። ከዛ በመቀጠል እንደው ከበድ ከበድ ያሉ ጨዋታዎች ይኖራሉ ከነ ዌስትሃም፣ ሰንደርላንድ፣ ሊድስ ዩናይትድ ሊድስ ዩናይትድ እና በእርግጥ ከዌስትሃም ዩናይትድ ጋር የሚደረጉ ጨዋታዎች ወረቀት ላይ ስታዩቸው ብዙም አስቸጋሪ ላይሆኑ ይችላሉ። ነገር ግን እነ ኢንተር ሚላን፣ ብራይተን፣ ቶተንሃም እነዚህ ጨዋታዎችም ደግሞ ለሊቨርፑል በጣም ከባባድ ሊሆኑ ይችላሉ እና ለዚህ ቡድን ማሸነፍ እጅግ በጣም አስፈላጊ ነገር ነው የሚሆነው ቅድም እንዳልኩት ሊቨርፑል 71 ነጥብ አንድ በመቶ የማሸነፍ ግምት ተሰጥቶታል። ኖቲንጋም 12.4 ፐርሰንት ነው የማሸነፍ ቅድመ ግምት የተሰጠው። በዚህ ጨዋታ ላይ እነማን ሊሰለፉ ይችላሉ የሚለውን ስንመለከት እንግዲህ አሊሰን ቤከር ወይም አማርዳሽ ፊሊ በቋሚነት ሊጀምሩ ይችላሉ። ከዚህ በተጨማሪ ግን ዶሚኒክ ሶቦዝ ላይ፣ ኢብራሂማ ኮናቴ፣ ቨርጂል ቫንዳይክ፣ ሚሎስ ኬርኬዥ፣ ሮያን ግራቨንበር፣ አሌክሲስ ማካሊስተር፣ ኩርቲስ ጆንስ፣ ሞሳላ ኮዲ ጋግፖ እና ኡጎ የኪቲኬ በቋሚነት የሚጀምሩ ይሆናል። አሌክዛንደር ኢሳቅ እንግዲህ ከስዊድን ብሔራዊ ቡድን ጋር አብሮ ቆይታ አድርጎ ነበር በኢንተርናሽናል ብሬኩ። አሁን ወደ ሜዳ ሲገባ እንመለከተዋለን። በኖቲንግሃም ፎረስት በኩል ማት ሴልስ፣ ኒኮሎ ሳቮና፣ ኒኮላ ሚሊንኮቪች፣ ሙሪሎ፣ ኒኮ ዊሊያምስ፣ ኢብራሂም ሳንጋሬ፣ ኤሎዌት አንደርሰን፣ ሞርጋን ጊብስዋይት፣ ዳን ንዶዬ፣ ኒኮላስ ዶሚንጌዝ እና አይጎር ወደ ሜዳ ይገባሉ ተብሎ ይጠበቃል ማለት ነው። እንግዲህ በቆመ ኳስ ረገድ በጣም ጠንካራ የሆነ ቡድን ነው እና ሊቨርፑል ይህን የሴት ፒስ ወይም ደግሞ የቆመ ኳሶች በደንብ አጥብቆ መከላከል ና ጎል እንዳይቆጠርበት የቆመ ኳሶችን በደንብ ዲፌንድ ማድረግ ይጠበቅበታል ማለት ነው። ለማንኛውም ይህ ጨዋታ እንግዲህ ምሽት 12 ሰዓት ላይ ይደረጋል። ይህንን ጨዋታ በቀጥታ በሬዲዮ ና በዩቱብ ገጻችን አራዳ ኤፍ ኤም 95 ነጥብ 1 ፈጣሪ ቢፈቅድ ለእናንተ በቀጥታ ስርጭት እናደርሳለን። ማን ያሸንፋል ሊቨርፑል ከማንቸስተር ሲቲው ሽንፈት በኋላ ወደ ድል ይመለሳል ወይስ ኖቲንግሃም ፎረስት እንዳምናው ያሸንፋል የሚለውን የውጤት ግምቶቻችሁን እየገባችሁ ልጽፉልን ትችላላችሁ። ቅዳሜ ምሽት 12 ሰዓት በአንፊልድ ሮድ ሊቨርፑል ከኖቲንግሃም ፎረስት ወሳኙን የጨዋታ መርሃ ግብራቸውን የሚያከናውን ይሆናል። ሊቨርፑል ካሸነፈ ደረጃውን ወደ ላይ ከፍ ማድረግ ይችላል። ኖቲንግሃም ፎረስት ካሸነፈ ደግሞ ከወራጅ ቀጠና የሚወጣበትን ውጤት ያስመዘግባል ማለት ነው።